ሌላ ደግሞ ዋና አንገብጋቢ የሆነ መልእክት አለኝ። እዚህ ጋ ለኢብራሂም ጠዋትም እየጻፍኩለት ነበረ። አንድ ልጅ ሁሴን ጋር ሰልሞ ማንም ሊያስተምረው አልቻለም። በዛ ላይ ደግሞ ከቤተሰብ በጣም ትንሽ ልጅ ነው፣ ተማሪ ነው እና ልብሱን እንትን በማለት የሚገዙበት ልብስ መናገር ካለብኝ ልጥቀስና ለመስጊድ እንትን አላለም እና መስጊድ ለመግባት እየፈለግኩ እያባረሩኝ ነው ያለው ጥበቃዎች። ምክንያቱም የሚለብሰው ልብስ ከላይ እንትን አለበት እንዳለ የሚያለብሱት ቤተሰቦቹ። ይሄ ነው እና ልብ ነከኝ። ማታም እያለቀሰ ነው የላከልኝ እና ያላችሁ ወደ ሾላ አካባቢ ስልኩ ልስጣችሁ ነው እዚጋ ቢንት ሙስሊም የምትለዋን ፎሎ አርገት እና እንደዚህ አይነት ሰዎች እኔ ጋር አገናኝ የምትለውን ሌሎቹን ሌሎቹንም ቢሆን እንደዚህ፣ ሰላም ሰላምቱ ሲመጡ ቢንት ስላም ጋር ታገናኛታለሽ። እሷ ጋር ግቢና ቁጥር ተለዋወጡ፣ ተጻጻፉ። እሺ እናቴ፣ ያው ሰው እንዳይበተነበር ነው አንዱ ቁጥር ጻፊ፣ ቢንት ስላም። ከዛ ፎሎ ታርገሽ ይኸው እኔ ጋር አገናኝ ምትልሽ አይሸን፣ ይኸው አይተሸጣላ ናይ በቃ አዎ አዎ። እና ሌላ ደግሞ አንዴ፣ ሌላ መልእክት አለኝ። ከዚህ ውጭ ደግሞ እሱ ራሱ ምንድን ነው ያለው? ስልኬ ወይ መጀመሪያ ሰው ስሚ። አሁን የተሰበሰብንበት አላማ ነው እዚህ ጋ ለአዲስ ነው። ነገር በእንደዚህ አይነት ነገር እሷን አውሪያት አልንሻረል። ለምን እንደዚህ ይሆናል? አኑዬ በቃ እህቴ፣ የኔንም ፎሎ አድርጊኝና የልጁን ነገር ወደኔ ላኪ። ሌላ ሰው እንዳታስገቡ እሺ? አንዴ ሌላ ሰው እንዳታስገቡ እዚህ ጋር ያላችሁ በጠቅላላ ማለት ነው። አዲስን ለማገስ እስከሆነ ድረስ ሌላ አጀንዳ ይዛችሁብን አትምጡ። ካላችሁ እኔ ጋር ጻፉ፣ ከድር ጋር ጻፉ፣ ፈራንዛ ነቢል ጋር ጻፉ፣ እኛ እንመልስላችኋለን። መልሳችሁን ባለቀ ሰዓት የሆነ እንትን አታርጉን፣ ዲስተርብ አታርጉን። ባላ አላ አንፍሩ በቃ ለአንድ ዓላማ ከተነሳን ያን ዓላማ ስናሳካ ሌላ ዓላማ ደግሞ ነገ ይቀጥላል። በአዲስ የሚቆም አይደለም። የሁሉንም በስቴፕ በስቴፕ በስቴፕ እናስኬደዋለን። ኢንሻላ ባላ ፍቃድ፣ አሁን ወደ መነየቱ ንግባ። እንሻላ ሌላ ነገር እንትን አትበሉን፣ ወንድሞች። አኗር ቀደም ያሲን ጆኒ፣ ያሲን ጆኒ፣ አወካው ዱባይ ነኝ ምናምን ያለው አንዳንድ ነገር እያወራክ የነበረው አወካው፣ ያሲን ጆኒ፣ አላወቅኩት ሜት አለ በቃ

በኢትዮጵያ ነው የምታስገቢልን ነቢ፣ እኔ ትንሽ ላግዘ። በኢትዮጵያ ነው አካውንት አለ? የለም? የዚህ የኢትዮጵያ አለ። ኦኬ። በኢትዮጵያ ስንት ድርሃም ያልሽን? ሁለት መቶ ሁለት መቶ አላሁ አክበር አላሁ አክበር። ወደ አራት ወደ ስምንት ሺህ ምናምን ብር ነው። አላህ ባወጣሹ ይተካልሽ። አጅራሽ ካለ አጃ ይውጣልሽ። እናቴ በጣም ነው የምናመሰግነው። እሺ ይላት አላህ አለው ይባርክ። ደስት ላኩ ዱዓ ድርኩልኝ፣ ሰለምቴኔ ቁርአን ዲያገራልኝ። ኢንሻአላህ ኢንሻአላህ ይደረግልሻል ሙናዬ በደንብ ነው የሚደረግልሽ። ለአንቺ ያልተደረገ ለማን ይደረጋል? ኢንሻአላህ አላህ አላህ ያሳውቅሽ። ሀፊዙኝ እናቴ እሺ። እሷን አውርዷትና ሌላ ሰው አስገቡልን። አምስት ደቂቃ ቶሎ በሉ እስኪ፣ ገባ ገባ በሉ እስኪ፣ እኒያችሁ አዲስን ያላችሁ ዛሬ እኒያችሁ እስኪ ገስ ትላኩና ግቡ። ባረከላህ ፊኩም ከእህታችን ጎን እንቁም። ነቡ አምስት ደቂቃ ዘው እጅ ምናምን ልታጠብ ምሳ የበላው ነበር። ንያ የነየታችሁ እህት ወንድሞች፣ እዚህ ውስጥ ያላችሁ እንዲሁም ጓደኞቻችሁ የነየቱ ምናምን በአላህ ፍቃድ እንሻላ ቆይ፣ ቡንጠላሃ ና ግባ። በአላህ ፍቃድ ንያ አንዴ ከነየትን የኛ አይደለም እና የሰው ሀቅ ነውና እያስገባን እሺ። ባረከላህ ፊኩም ንያችሁን አስገቡ። ይሄን ነው ማሳሰብ የምፈልገው። ቡንጠልሃ ና እስቲ፣ ብዙ ጊዜ አዲስን ታዛታለክ አይካለሁ። እሺ፣ ከማል ኢንፎ አለ። ከማል ከማል ከማል ከማል የኔ ድምፅ ይሰማላ? ፈራህ አለዋ አለ፣ አለ ከማል ይሰማል። አንተን እሱ እየሰማ አይደለም። ከማል ከማል፣ ሲመችህ ግባ። አሁን ቆይ። ቡንጠላህ ቡንጠላህ፣ ና አባቴ። ቡንጠላህ ብራዘር፣ ሰላም አለይኩም። ቡንጠላህ አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ዐለይኩም ሰላም ወረሕመቱላሂ ወበረካቱ። ከይፍ ሓለ? ሐምዱሊላህ። ጀዛኩሙላሁ ኸይር። ያው ከታች የጠቀስኩት አስራ አምስት ሺ ብር ነይች አለው ድ አድርጉ። እንደገና ደግሞ ሌላ የእንትን ማግኘት አለብን የምንልክበትን የባንክ አካውንት ቡንጠላ ይ 129 የንግድ ባንክ ነው። በአረንጓዴ ነገር አለ። በግራክ ሺ29 ሀቢቢ አላህ ባወጣው እጠፍ ድርብ አድርጎ ይስጠክ። ልጆች አሉት አካላ አላህ ስብሃነ ወተዓላ ልጆችን ሰሊ ሐፊዘል ቁርአን ያደርግልክ። ባለቤትህንም ለአንተ ሷሊህ የሆነች ሚስት ያደርግልክ፣ አሜን። የሞቱ ቤተሰቦች ዘመድ አዝማዶች ጓደኞች ካሉቅ አላህ ስብሃነወተዓላ ጀነት አልፊርደውስን እንዲሁም ከረሱላችን ሰለላሁ ዓለይሂ ወሰለም ጎረቤት ያደርግልክ፣ አሜን። ሀጃ ካሉብክ ሀጃን በሙሉ ያውጣልክ፣ ሀምልን በሙሉ ያንሳልክ። ባረካላሁ ፊክ ወጀዛከ ላሁ ኸይረን። አንተን እናየካለን ብዙ ጊዜ አዲስ ቤት ባረካላህ ፊክ ሐቢቢ ጀዛከላህ። ዐመል ከታች ካለሽ አዲስን እንድትመለስ ንገሪያት። ዐመል ከታች ካለሽ አለሻ ይኸ ተመለሽ በያት። አዲስን እንዳትዘረግፈን። መነየት የምትፈልጉ ብቻ ገዝት ላኩ። ባረካላህ ፊክም ያሴ እንትን እያለው ነው መሰለኝ። አዲስ ካልተመለሽ በትልቁ ማድረግ አልችልም። ያሲናል ተመለሽ። መነየት የምትፈልጉ እሺ፣ ሁለት ሰው ገዝት ልኳል። አመለሽ ነይ። ላይፍ ኢስ ሾርት ከማን ሰውም ማስገባት አይቻልም። አመል አዲስ ካልተመለሰች ዋይ እኛ ጋር በትልቁ ነው ነይ ተመለሽ። አመል መልሻት። ሰው ማስገባት አይቻልም፣ ነግረሃታለሁ። አይ እምቢ አለን እኮ ሰው ማስገባት አንችልም። አዲስ ካልተመለሰች ስልክ አትደውሉባት። በዚህ ሰዓት ከታች ጻፉ፣ እህታችንን እናበረታታት። አዲስ እህታችንን እንቁ እህታችንን እያያችኋት ነው አይደለ? እና በረታታት ባረከላሁ ፊኩም። ተባበሯት ለእኔም ድ አድርጉልኝ። አዲስ መንቀሳቀስ አዎ አዲስ ለመጣ ነው አስረዱ። ምንድን ነው ለምትሉት አዲስን፣ እርዳታ ሳይሆን ለአዲስ እዚህ ጋር የምታዩት የቡክ አካውንት ቁጥር፣ የንግድ ባንክ አካውንት ቁጥር እንዲሁም ቴሌብር የምታዩት አዲስን ለመርዳት ሳይሆን ለማደራጀት ነው። ምክንያቱም እሷ የምትሰራው የሰው ነው፣ ተቀጥራ ነው፣ የራሷ አይደለም። እሺ ሶስት መቶ አርባ ሰዎች በደንብ ስሙኝ እሺ። ተባረኩ እና አዲስ የምትሰራው የሰው ነው ተቀጥራ ነው። በዛ ላይ የምታገኘው ደግሞ በኮሚሽን ነው። ኮሚሽን ማለት ካልሸጠች ምንም አታገኝም ማለት ነው። ስለዚህ እየገባችሁ እየንየታችሁ እህታችንን አለንልሽ፣ ከጎንሽ ነን ብለናት የራሷን ስራ ከፍታ የምናያት እሷም የምታመሰግ